ስሜ አለሙ በሪሁን እባላለሁ እንግዲህ የህይወት ጉዳይ በዛም በዛም ስንል ወደ ከትምህርት ወደ ሹፍርና ቆይቻለሁ አስራ ሶስት ዓመት ነርቻለሁ ሶስት ዓመት በረዳትነት አስር ዓመት በሹፍርና ቆይቻለሁ ከዛ በኋላ በዚህ ባለው በወቅታዊ ጉዳይ ሁለት ሺ አስራ ሶስት ሚያዝያ አምስት ነበር ያው በዚህ በ ሁኔታው አልመቻች ብሎ ከሾፍርና ወጣ። ጓደኞቼ መኪኖች አሉ፣ አልፎ አልፎ በከተማ እንቀሳቀሳለሁ። ወተ ወደ ሌላ ቦታ መኪና ያዝ ይሉኛል፣ ግን ያለው ወቅታዊ ጉዳይ አሁን በጣም አስቸጋሪ ነው። ያው ነገ ደህና ቀን ይመጣል በማለት ዝም ብለን ተቀምጠናለን ማለት ነው። ከባድ ነው ያለው ሁኔታ ይሄ ነው። ምክንያቱም ጌታ የላከው ነገር ነው፣ የጊዜ ጉዳይ ነው። በተለይ ለሹፌር ከቦታ ቦታ አንቀሳቅሶ ለሚሰራ ነጋዴ ከባድ ነው። አደጋ ነው። በዚህ ተቀጠለ አሁን የሹፌር ጉዳይ በጣም ከባድ ነው። እኔ እንኳን ማውቃቸው በመተማ መስመር ኦልሞስት ወደ ሰባት አካባቢ ሆናሉ ጓደኞች የሞቱት ማለት ነው። ጓደኞች ማውቃቸው እኔ ግን ፈርቻ ስለታወቁት ዋለው እስካሁን ድረስ ነገን ተስፋ በማድረግ እና አደጋ ነው። ሹፌር ላይ ከባድ ነው። በእርግጥ አሁን ነጋዴ እንዲያውም ነጋዴ ይሻላል። ነጋዴ ግብር ነው የግብር ጉዳይ ነው ትንሽ ከበድ የሚለው እንጂ፣ ይሄን ሁላም ጠቅሎ የሚሸከመው ሹፌርና ሹፌር ብቻ ነው፣ ሌላ አይደለም። እንደውም አንዳንድ የምን ስንነጋገር ምንድን ነው ሹፌር ሁሉን አቁሞ ለምን ዳር እስከ ዳር ኢትዮጵያ እስከ ኢትዮጵያ ድረስ በአራት ማዕልን አቁሞ ለምን አንድ ነገር አይመጣም የሚል ነገር ሁላ ተነጋግረን እናውቃለን። ተጓደኞቻችን ግን ግን ሁሉም ደሃ እስከሆነ ድረስ ሂጄ በዛው እየበላሁ ልሙት ነው የሚለው እና እንደው በዚህ አጋጣሚ የሚሰሙ ተቀናቃኝ ሀይሎችም ሹፌርን ቢተውት ባያንገላቱት ደስ ይለኛል። ምክንያቱም ሹፌር ድሀ ነው ያልታደለ ነው። በጣም ምን አሁን ምን ልበልሽ? ቅድም እንደነገርኩሽ ስራ ውለን ማታ የነበረው ጨዋታ ጓደኞች ጋር ወደ ቤት ስገባ ለሚስት እየስገባ የነበርኩት ምኑን ልበልሽ፣ ያሁላ ቀርቷል። አሁን ብዙውን ጊዜ ሹፌር አልፎ አልፎ ነው እንጂ ብዙም አላማ ላይ ውሎ ቤቱን ሰርቶ ምን ምን አይልም። አልፎ አልፎ ነው ግን